ለእንኩል ልጫቸው። እሺ፣ እነዚህ ምንድን ናቸው ልጆች? ታሪፉን ሀ ምንድን ነው? አረ እነዚህ ነገር ምን ያደርጋል? እዚህ ገባን ገባን ገባን። ቤተ መንግስት የገባ ነው። መቼ ነው ጊዜውን? ጻፉት። ቅዱሳን እሺ፣ ሌላስ ምን አለ?

ሌሊ ታውቃላችሁ፣ በወርሽን ምንድን ነው? እነዚህ ነገራቶች በስዕል ነበር የምናያቸው። ጳውስ ከጀነት እንስሳቶች መካከል ነው የሚል አለ። በጣም የሚያምር ወፍ ልክ ሲዘረጋው ጊዜ እንትኑ በጣም ደስ የሚለው ይታያቸዋል። ፒኮክ ይባላል። ሰላም አለይኩም ወራመቱላ። ወአለይኩም ሰላም ረሕመቱላ በረካቱ ወንድምየው። ያች አረንጓዴ ነገሯ ትታያለች። መጣ ትልቁ አያ። እንዴት ነው የሚያምረው! በኋላ ይህን ወፍ መሰረቅ ይቻላል። ሲያምር በጣም ነው የሚያምረው ክንፉን ሲዘረጋው

ወደዚህ እንዲመጡ ማድረግ አይቻልም። ልግባ ከገባ በኋላ ቁርስ እንዳያደርጉ ትፈለጋለህ። ትፈለጋለህ። አንተ እንዴት ነው የሚያማምሩት? ሁለት ሰው ሞቷል። ሁለት ሰው ሞቷል። ዘለ ነው። ወንድ ሴት ናት

ማን የጫካው ንጉስ እንግለኛእነዚህ እኮ ብዙ አላህ ረዝቋቸው ማለት ነው። ሌላ ጫካ ቢሆኑ ኑሮ አድነው ነው ምናምን ነበር የሚበሉት። እዚህ ቤተ መንግስት ገብተው በበጀት በበጀት ነው የሚበሉት በቀለብ። በጣም የሚገርም ነው ግን

አቶ፣ ቪዲዮን መልኩንም አታሳይ፣ ድምፁን ብቻ ስማ። ኑሩሴን አልቀርዘ አልቀርዘ። ሰላም አለይኩም ብሮኒ። ዋሌኩም ሰላም። ስማ ከጭ ውጭ